ሰኔ ጤና ይስጥልኝ አርማሽ ተመልካቾች እንደምን ቆያችሁ? በአማራ ክልል መዲናዋ በባህር ዳር ከተማ የቦምብ ጥቃት ተፈጸመ። ሕዝቡን በማስገደድ በሰልፍ ደግፉኝ ብሎ የጠራው የአብይ አህመድን በራስ ጠባቂ ኃይል በጠዋቱ በተለያዩ ቦታዎች የቦምብ ፍንዳታዎች ገጥመውታል። ጥቃቱን የፈጸሙት አካላት በግልጽ ባይታወቁም በመዲናዋ በተለያዩ አካባቢዎች በተጣሉ ቦምቦች የአገዛዙ የሰልፉ አዘጋጆች ካድሬዎችና አመራሮች ጉዳይ እንደደረሰባቸውም ተነግሯል። በሰልፉ ላይ ብልጽግና ለአምስት ደቂቃ ያልቆየም የፎቶ ፕሮግራም አድርጎም ዝግጅቱ እንዳሰበው ሳይሳካለት ቀርቷል። ይህ ከተማዋ የሴፍቲኔት ተጠቃሚ እናቶችንና የመንግስት ሰራተኞችን በግዴታም ደሞዛችሁ ይታገዳል በሚል ማስፈራሪያ ወደ ሰልፉም እንዳስወጣቸው ተነግሯል። በዚህ ዕለት እናረጋ ከበደ ለወታደሩ ከፍተኛ ስምሪት ሰጥቶ የነበረ ቢሆንም ያልታወቁ ኃይሎች ከየት መጡ ሳይባል የተጠ እና የቦምብ ጥቃት ማድረሳቸው ነው የተነገረው። በዚህም ከሰልፈኛው ንጹሃን መካከል አንድም ሳይጎዳም ሰልፉን በመበተን የአገዛዙን ካድሬዎች ጉዳት አድርሰውባቸዋል ነው የተባለው። እና ረጋ ከበደ ከፍተኛ ድንጋጤ ውስጥ መግባታቸውም ተሰምቷል። አሁን በዚህ ሰዓት በባህር ዳርም ከፍተኛ ግርግር በባለስልጣኑ ዘንድ እንደተፈጠረ ነው ያረጋገጠ ነው። የቦምብ ጥቃቶቹ እስከ ምሽት ድረስ ተጠናክረው ሊቀጥሉ እንደሚችሉም በሶሻል ሚዲያው በርካታ መረጃዎችም እየተሰራጩ ነው። በዚህ ጋር በተያዘ በባህር ዳር ምን እየተካሄደን የሚለውን በቀጣይ የዜና ወጃችን ሰፊ ዜና ማብራሪያ ይዘንበት እንቀርባለን። አሁን በቀጥታ ወደ ሌሎች ሰበር ዜናዎች አልፋለሁ። በትላንትና እለት የአፋ ባሃ ጎጃም ቀጠና የጎጃም አገው ምድር ክፍለ ጦር የቀኝ አዝማች ስሜነ ደስታም እንጂ ባራ ብርጌድን ለማፈን በሶስት አቅጣጫ ለመግባት የሞከረው ራሱን አድማ ብትና ሚሊሻ የሰላም አስከባሪ እያለ የሚጠራው ሀይል በቀኝ አዝማች ስሜነ ደስታም እንጂ ባራ ብርጌድ ተቀጥቅጦ መመለሱን መዘገባችን ይታወሳል። በውጊያው ማገባደጃ ላይ በነበረው የውጊያ መረጃ እንደሚያሳየውም ስድስት የአድማ በተና ኃይሎች መሞታቸውንና ሶስት ፓትሮል ሙሉ ቁስለኛ ጭኖም መመለሱን በትላንትናው የዜና ወጃችን አጋርተናችሁ ነበር። በዛሬው ዕለትም በብልጽግና በኩል ከነበሩት ከባድ ቁስለኞች ውስጥ አራቱ በተደረገላቸው የህክምና ድጋፍ መዳም ባለመቻላቸው ምክንያት መሞታቸውን አረጋግጠናል። በመሆኑም የሟቾች ቁጥር ወደ አስር በማደጎም የፋኖ ኃይሎች የሰሩትን ወታደራዊ ውጤት ትም ከፍ አድርጎላቸዋል። ከሟቾቹ መካከል በእንጅባራ ከተማ በማናለብኝነት ህዝቡን ሲበድል የቆየውና የብልጽግና ኃይል ከሚመካባቸው አመራሮች ውስጥም አምሳ አለቃ ይበልጣል የተባለው ይህ በምስሉ ላይ የምትመለከቱት ግንባር ቀደም አመራር እስከ ወዲያኛው በፋኖ ኃይሎች መሸኘቱም ተረጋግጧል። በዚህም የብልጽግና ኃይል በመደናገጥ ውስጥ እንዳለነው ከውስጥ የደረሱን መረጃዎች የሚያሳዩት። በሌላ በኩል አፋ በሃ ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አካል የሆኑት አድዋ ክፍለ ጦርና ቋራ ሜዴላ ክፍለ ጦር በጥምር አራተኛ ቀኑን ባስቆጠረው ዘመቻ ቋራ ቃል ኪዳን በበሙር ቀዝቅዝናም አባይ ዳር ቀጠና ከፍተኛ ድል ማስመዝገባቸው ተነገረ። ባለፉት ሶስት ቀናት ውስጥ በተደረገው መደበኛም አውደ ውጊያም አገዛዙ ለመገመት በሚያስቸግር ሁኔታ ከፍተኛ ሙትና ቁስለኛም አስተናግዷል። ቀጠናውን ለመቆጣጠርም ሆነ የአርሶ አደሩን የእርሻ ወቅት ለማደና ቀፍ አስቦ ቢንቀሳቀስም በነበልባሎቹ ፋኖች አጉል ቅዠት ሆኖበታል። አባይ ዳርንና ቀዝቅዝን ለመቆጣጠር እንቅስቃሴ ቢያደርግም ብክን ደብርቶቹ የአማራ ፋኖ የመይሳው ካሳ ሁለተኛ ኮር አደዋ ክፍለ ጦር ሁለተኛ ብርጌድ ሻለቃ አንድ በአርበኛ ማንዴላም እያዩና በአርበኛ ዮሐንስ ባለድር መሪነት ከቀጠናው ሙትና ቁስለኛ ሆኖ ፈርጥጦ ቢወጣም ወደ መጣበት በሙር ከተማ በመከተልና ከቋራ ሜዴላ ጋር በመጣመር አሁን ድረስ ዩኒቨርስቲ የብልጽግና ኃይል ክፉኛ እያበራዩት ይገኛሉ ሲሉም የአይን እማኞች አስታውቀዋል። በትላንትና ሁለትም ከሙር ከተማ በቅርብ ርቀት በተደረገ አውደ ውጊያ የሰነበተ አስከሬንና ቁስለኛ ለማንሳት የገባው ኃይል ስለታፈነበት ተጨማሪ ኃይል ጨምሮና ድሮን ተጠቅመው የበለጠ ከፍተኛ ሙትና ቁስለኛ ሆኖ እንዲሁም ከፍተኛ አመራሮቹን አቶም በሽንፈት ወደ መጣበት ተመልሷል ሲሉም የፋኖ ኃይሎች አስታውቀዋል። አሁን ላይ የደጎላ ሆስፒታል በቁስለኞች ተጠቅልቋል ሲሉም የአይን ማኞች ይገልጻሉ። ይህን ድል ያስመዘገበው የአፋ ባሃ ጎንደር ቀጠና መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦርና ቋራ ሜዴላ ክፍለ ጦር በጥምረት የአገዛዙ ኃይል እያሳደዱ መግቢያ መውጫም እያሳጡትም ይገኛሉ። በዚህ አውደ ውጊያ 123 ተመትቶም ከጥቅም ውጪ መሆኑም ነው የተረጋገጠው። አስከሬኖችም በየቦታው ወድቀው እንደሚታዩ ነው የአይን ማኞች የተናገሩት። በዚህ የተበሳጨው የአገዛዙ ሰራዊትም ንጹሐንን ከቤት እያወጣና እርሻ ቦታም እያያዘ እየወሰደ መረሸኑን የተነገረው። እንዲሁም በትላንትና ሁለት ከቀኑ ስድስት ሰዓት ተኩል ላይ አገዛዞም ጊዜም አባይ ዳር ላይ የድሮን ጥቃት የፈጸመ ሲሆን በድሮን ጥቃቱም አንድ ንጹሐን በጥቃቱ ሲገደል አራት ንጹሐን ደግሞ በከፍተኛ ሁኔታ መቁሰላቸው ነው የተረጋገጠው። አገዛዙ የፋኖችን በትር መቋቋም ሲያቅተው ንጹሐንን ኢላማ ያደረገ ጥቃት እየፈጸመ መሆኑን ማረጋገጥም ችለናል። ይህ በእንዲህ እንዳለ ልማደኛው የትሊሊ ዘንግና ብርጌድ ድል መቀዳጀቱን አስታወቀ። አፋ ባሃ በጎጃማ ጎ ምድር ክፍለ ጦር ትሊሊ ዘንግናን ብርጌድ አሸፉ መገንጥያ ተብሎ ከሚ ጠራው ቦታ በትላንትና ዕለት ከምሽቱ 12 ሰዓት ጀምሮ እስከ አንድ ሰዓት በዘለቀው አውደ ውጊያ የብልጽግና ኃይል ላይ ከበባ በመፈጸም ከባድ ኪሳራም አድርሰውበታል። የስልጣን አስጠባቂው ቡድን ከቲሊሊ እስከ ዳንግላ ከተማ ያለውን ኃይል ብዙ 23 ና በብረት ለበስ ፔምፔ ታጅበው ወደ ነበልባሎቹ ቄም የተንቀሳቀሰ ቢሆንም ልማደኞቹ ቲሊሊ ዘንግና ብርጌድ በምሽቱ ግንባር ግንባሩን ነድለው መልሰውታል ሲሉም የአይን ማኞች ገልጸዋል። ይህ ብርጌድ ትላንት አንድ ትሊሊ ከተማ ውስጥ በፈጸመው ጥቃት 11 አድማ ብተናና ሚሊሺያ አባላትን እንዲሁም አንድ የመከላከያ ሰራዊት እስከ ወዲያኛው መሸኘቱን አስታውቋል። ከዚሁ ከጎጃም ሳንወጣ በትላንትና ሁለት እንዲሁም ሌሊቱን የተደረጉ አበይት ውነቶችን በ24 ሰዓት ውስጥ በጎጃም ቀጠና የተፈጸሙ የአውደ ውጊያ እንዲሁም ሌሎች መረጃዎችን ሊያቀብለን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ምክትል ህዝብ ግንኙነት ፋኖ እስቲ በላለሙ በስልክ መስመራችን ላይ ይገኛል። በጎጃም ቀጠና በ24 ሰዓት ደረጉ አበይት እውነቶችን አስደምጠናል። አድምጠነው እንመለስ። አመሰግናለሁ። ምረት ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት እውነቶችን እንደሚከተለው አቀርባለሁ። የአብይ ሀመድ ስርዓት የአማራን ህዝብ ለማጥፋት በድሮን በጀት፣ በመድፍ በመጨፍጨፍ አልበቃ ሲለው ከሞቀ ቤታቸው እያወጣ ህዝባችንን እየጨፈጨፈ ነው። እናንተ የፋኖ ቤተሰብ ናችሁ፣ ፋኖ ናችሁ፣ የፋኖ መረጃ ናችሁ በማለት ከሞቀ ቤታቸው እያወጣ አማራ የሆነው ሁሉ የዳቦ ስም በመስጠት በጅምላ እየረሸነ ይገኛል። የአማራ ህዝብ መሄጃ የሌለው መንገዶች የተዘጉበት ሌላ ቦታ ሄዶ መስራት እንዳይችል በህገ መንግስት ተከልክሎ እንደ ሰው ሳይቆጠር በሄደበት ሁሉ እንደ በግ እየታረደ መሆኑ ክልል ተብሎ በተሰጠው ቤቱን ዘግቶ መኖር ቢሞክርም ከቤቱ ከእርሻ ቦታው ከእምነት ማምለኪያ ቦታው በግፍ እየተጨፈጨፈ ነው። ትናንት ሰከላ ወረዳ ግሻ አባይ ከተማ ዙሪያ ኢንዱክሲ ቀበሌ ሶስት ንጹሐንን አፍኗል። ከሶስቱ መካከል አንዱን ሹመት አቤልነህ የተባለ እድሜው 40 አካባቢ የሚሆንን ዛሬ በአሰቃቂ ሁኔታ ረሽኖታል። ሁለቱ ንጹሃን ያሉበት ሁኔታ አይታወቅም። የሟች የሹመት አቤልነህ ቀብሩ በእንዱክስ ቤተክርስቲያን ተፈጽሟል። የሟች ሹመት አቤልነህ ወንድም በባለፈው አመት የአፈር ማዳበሪያ ለማምጣት ሀገር አማን ብሎ በመጣበት በዚህ ሰው በላ ቡድን ተረሽኗል። ከአንድ ቤት ሁለት ወንድማማች በአንድ አመት ያለምንም ጥፋታቸው እንደ በክ የሁለት ወንድማማች ልጆች ያለ አባት ቀርተዋል። ጥቁር ለብሰዋል። የሁለት ወንድማማች ሚስቶች ያለ ባር ቀርተዋል። ይህን ሁሉ ግፍ ማስቆም የሚቻለው በገራ በምድሮ በመታገል ይህ ስርዓት የአማራ ጠላት ብቻ ሳይሆን የመለው ኢትዮጵያውያንና ሰው የሆነ ሁሉ ጠላት ነው፤ የሰብአዊነት ጠላት ነውና ሁሉም ኢትዮጵያውያንና የአለም ህዝብ ይህን የዘር ጨፍጫፊና ፋሽስታዊ ስርዓት ለመጣል በሚደረገው ትግል ከጎናችን እንድትሆኑ ስንል ጥሪያችንን እናስተላልፋለን። በ24 ሰዓት በጎጃም ቀጠና የተደረጉ አውደ ውጊያዎች ምን ይመስላሉ? ፋኖስ ዲበል ሀዲስ አለማየሁ ሰባተኛ ክፍለ ጦር ደጃዝማች ተላጓሉ ብርጌድ በዛሬው ዕለት ታላቅ ጀብድ ሰርቷል። አብይ አህመድ ፎክሮ ወደ አማራ ክልል ከገባ ቀን ጀምሮ ሽንፈቱን እየተጎናጸፈ ይገኛል። ሱሪውን አስወልቃለሁ ብሎ የመጣውን የብርሃኑ ጁላ ሰራዊት የቴዎድሮስና የሚኒሊክን መንፈስ የተላበሱ የአማራ ልጆች መሳሪያውንም ሱሪውንም እያስወለቁ በባዶ እግሩ እንዲጓዝ አድርገዋል። በዛሬ ዕለትም ሁለት የዞንና የወረዳ ከፍተኛ አመራሮች ተደምሰተዋል። ሁለት የወረዳና የዞን ከፍተኛ አመራሮች በላንድ ክሮዘ መኪና ታጅበው በመጓዝ ላይ ያሉ በደፈጣ ኦፕሬሽን ተሰዋል። ከአመራሮቹ ጋር በእጀባ ላይ የነበሩ ዘጠኝ ከዘጠኝ በላይ የታይል አብረው ሲደመሰሱ ከ11 በላይ ቁስለኛ መሆናቸው አረጋግጠናል። የአፋብሃ በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር ተላጓሉ ብርጌድ ማዕበል ልዩ ተወርዋሪ ጉዳልማ ከተማ ላይ በነበረው የብልጽግና ሰራዊት ላይ መብረቃዊ ጥቃት በመፈጸም ያለ አንዳች ጉዳት ከቦታው መሰወር ችለዋል። በዚህ ኦፕሬሽን አንድ ቲም የጠሌ የተደመሰሰ ሲሆን ብሬን ተኳሹን ጨምሮ ከ11 በላይ የጥን ማቁሰል ተችሏል። በተመሳሳይ ጀግኖቹ መልሶ ወደፈጣ በመያዝ ከረፋዱ አምስት ሰዓት ተኩል እስከ ስድስት ሰዓት የዳወንዝ ላይ በተደረገ ውጊያ ነበልባሎቹ ከደጀነሬሽን ጭኖ ወደ ደብረ ማርቆስ እየገባ በነበረ ኃይል ላይ በከፈቱት ተኩስ ቁሳዊ ኪሳራ አድርሰዋል። በዚህ ውጊያ የሁለት ያገዛዙ አሽከሮች ከባድ ቁስለኛ ማድረግ ሲቻል ሶስት ተሽከርካሪዎችን ከጥቅም ውጭ ማድረግ ተችሏል። ሁለተኛው ውጊያ የተደረገ በአማራ ፋኖ ብሔር ኃይል በጎጃም ቀጠና ጎጃም አገው ምድር ክፍለ ጦር ነው። ጎጃም አገው ምድር ክፍለ ጦር በትናንት ነው ምሽት በአምስት ብርጌዶች አውደ ውጊያ አድርጓል። በአውደ ውጊያውም ጠላት ላይ ከፍተኛ ድል መቀዳጀት ችሏል። ጊዮን ብርጌድ፣ ዘንገና ቲሊሊ ብርጌድ ሳትማ ድንጊያ ብርጌድ ቢትወደድ ያያለው መኮንን ብርጌድ አቤ ጉበኛ ብርጌድ አውደጌ ያደረጉ ሲሆን ጠላትን በቁስ በቁስም በሞራልም ከፍተኛ ክስራ ያደረሱበት ሲሆን በዚህም መሰረት ሲሚሊሻ አድማ ብተናና የጁላ ሰራዊት ወደ ላይኛው የተሸኘ ሲሆን በተመሳሳይ ብዛት ያለው ሰራዊት ቁስለኛ ሆኗል ከዚህ መካከልም አንድ አድማ ብተና አዛዥ አምሳ አለቃ ማዕረግ ያለውን ጨምሮ ዳንኪራ ላይ ሁለት መደምሰስ ሲቻል ቻግኒ ላይ ሁለት አጥዋይ ሚሊሻዎችን ወደ ላይኛው ከተሸኙት መካከል ናቸው እንግዲህ በዛሬው ዕለት እና በትላንት ነው ምሽት ይሄን የመሰለ ውጊያዎች እየተደረጉ የጠላትን ቅስም መስበር ተችሏል ማለት ነው። የአማራ ፋኖ ብሔራዊ ኃይል ምስረታውን ይፋ ካደረገ ወዲህ በሁሉም ቀጠናዎች በርካታ ያገዛዙ ኃይሎች ፋኖን እየተቀላቀሉ ይገኛሉ። በጎጃም ቀጠናም በርካታ የብልጽግና ኃይሎች ወደ ፋኖ መምጣታቸውን የደረሱን መረጃዎች ያሳያሉ። ፋኖ ስቲበል ተጨማሪ አለው። አብይ አህመድ የአማራን ክፍል ለመጨፍጨፍ በየቦታው ህጻናትን ሳይቀር ከትምህርት ቤት ወጣቶችን ከመንገድ እና ከመዝናኛ ቦታ እያፈሰ ወደ ማሰልጠኛ በየጊዜ በየጊዜው እያስገባ እያሰለጠነ ነው። በዚህም የአማራን ህዝብ ዶፍሳት እያወረደበት እህሉን፣ እንስሳቱን፣ ቄስ መነኩሴውን፣ ሸሁን፣ አዛውንትና ህጻናትን፣ ነፍሰጥሮችን ባገኘው አጋጣሚ ሁሉ እየጨፈጨፈ ሁለት አመት አልፎታል። ለዚህም በምራዊ በደብረ ማርቆስ በገደብ በፍኖት ሰላም ባቸፈር ባዴትና በሌሎች አካባቢዎች በድሮንና በጥይት አረር የተጨፈጨፉ እናቶች ዲያቆናትና ህጻናት ማሳያ ናቸው። ይህ ግፈኛ ስርዓት ያንገፈገፋቸው የአብይ አህመድ አገዛዝ ወታደሮች በየቀኑ እየከዱ የህዝብ ልጅ ወደ ሆነው ፋኖ በገፍ እየተቀላቀሉ ይገኛሉ። በዛሬ ዕለትም አንደኛ መከላከያ አባላት የጁቤ ላይ መሽጎ ከሚገኝበት ካምፕ በመክዳት የአፋብሃ በጎጃም ቀጠና የአዲስ አለማየሁ ሰባተኛ ክፍለ ጦር አብራጅት ብርጌድን ተቀላቅለዋል። ስማቸውም አትርሰው አበበ፣ ከቤ ፈንቴ ይስመው ሸቴ ናቸው። ሁለተኛ ምስራቅ እዝ 32ተኛ ኮር 76ተኛ ክፍለ ጦር አንደኛ ሬጅመንት አንደኛ ሻምበል አባል የሆነው የብርሃኑ ጅላ ሰራዊት አባል የነበሩት ጌትሽ አስቻለው እና ታደላ ያለው የሚባሉ ሶስት ክላሽን ኮብ እና ሁለት መቶ የክላሽ ተተኳሽ በመያዝ ወደ ኮሎኔል ታደሰ ሙሉነት ብርጌድ አለማየሁ ከቤሻ ለቃን ተቀላቅለዋል። ሶስተኛ በተመሳሳይ ውበቱ ሀብቴ፣ ይታየው ምናየና ታደሰ እስከ መቼ የሚባሉ ከመከላከያና ካድማ ብተና ተቋም ወደ አፋ ባህ ጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ ተቀላቅለዋል። የአብይ አህመድ አገዛዝ ፀሐይ ጠልቃበታለችና የአብይን ወንበር አስጠባቂ የሆናችሁ አባላት የህዝብ ልጅ ወደሆነው ሆነው ፋኖ እጃችሁ እንድትሰጡ ስንል ጥሪያችንን እናስተላልፋለን። በመጨረሻ በትላንትናው እለት ከአፋብሀ የበላይ ጠባቂዎች የአርበኞች ምክር ቤት ጋር የተደረገውን ቆይታ ክፍል አንድ አስደምጠናችሁ ነበር። የዛን ተከታይ ክፍል ሁለት አሁን እንድታደምጡ እየጋበዝ ናችሁ። እኔ ከወዲሁ ተሰናበትኳቸውም። በቀጣይ በሌላ መረጃ እስካገኛችሁ ድረስ ቸር ያሰማን። የአማራ ፋኖ ብሔራዊ ኃይል የአባት አርበኞች የበላይ ጠባቂ ሰብሳቢ የአርበኛ መሳፍን ተስፎ በቀጥታም ወደም አልፈው ወደ አርበኛ አረጋ አለባቸው ይሆናል። አርበኛ አድረጋ አለባቸው እንግዲህ በእርስዎ በኩል ያሉትን ሀሳብና አስተያየቶች እንቀበል። ምክር ቤት እንግዲህ ንጋች መሳፍንት አርበኛ መሳፍንት ጠቅሶታል በትክክለኛው ያው ተጨማሪ ለመስጠጃ ነው። ግንቦት አንድ ቀን የአማራ ፋኖ ብሔራዊ ኃይል አፋባሀ የቋራው ቃል ኪዳን ተብሎ የተመሰረተው ሁላችንን የአማራን ህዝብ ኢትዮጵያንን የሚያስደስት የቃል ኪዳን ስልጣን ነው። የቃል ኪዳን የትግል ስልጣን ልጆቻችን፣ ወንድሞቻችን የሚገርመው ከአራቱን ማሀዘን ከአራቱን ክፍለ ሀገር በእግር ጉዞ ተጉዘው አንቀጥል አንተ ስተባብ ተባብለው አጠቃላይ ወታደር ኮማንዶ በማቆማቸው ቋራ ላይ ደው ቴዎድሮስ ተነበረበት ቦታ ላይ ትልቅ የብረት ምሰሶ ተክለውልናል ትልቅ ታንጭ ጋር አውርሰውናል እኛም የለፋ ነው ድካም ፍሬ አፍርቷል የአማራ ፋኑ አንድነት በጎንደር ሲመሰረት ብዙ ድካኑ አጋጥሞናል የአንድ መሰረት ጥረናል አራቱ ክፍለ ሀገርም አንዱ ነው ወደ አንድ እንዲመጡ ተሸጋግረን ወደ አንድ እንዲመጡ በማድረጋችን የእኛን የአባትነትና የትልቅነትን የአርበኝነትን ትምሳሌ ያስቀምጠናል። በዋናነት እንግዲህ ይሄ የአማራ ፋኖ ብሔር ኃይል አፋሳ ወደፊት እንዴት መሸጋገር አለበት፣ እንዴት መቀጠል አለበት የሚለው እኛም በተቀመጥንበት የአባትነት በምክር ቤት ደህና ደህና ልጆቻችን በቦታው ላይ ተቀምጠዋል። ትግሉን ያሻግራሉ። ነጻወታዊ የሆኑታቸው ልጆቻችን ነው የተቀመጡ። በዚህ ልክ ደስ ብሎናል፣ እንኳንም እናንተም ደስ አላችሁ። ያሻግሩናል፣ ነፃነትን ያውጃሉ። ከነበረው ጦርነት ህዝባችን አዙሪት ውስጥ የገባውን ነፃ እንደሚወጡ በእርግጠኝነት የምናምንባቸው ልጆች ነው የተቀመጡና በዚህ ልክ እንዲቀጥሉ እኛም በምክር ቤትነታችን ሌሎች ችግሮች እንዲኖሩ እየፈታን እየጠገን ከዚህ በትክክለኛ እንዲቀጥል እናደርጋለን። የተጣለብንን ኃላፊነትና ድራን በአግባቡ እንወጣለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን አርበኛ ኮማንደር አረጋለባቸው ስለሰጡን ሀሳብን አስተያየት ከልብ እናመሰግናለን። አርበኛ ሰፈር መለሰ ወደ እርስዎ ልምጣ። አርበኛ መጣፍ ስለተናገረው

እናመሰግናለን። አርበኛ ሰፈር መለሰ። እሺ እንቀጥል። በቀጥታ የምናልፈው ወደ አርበኛ ሻምበል መሰረት አለሙ ይሆናል። አርበኛ ሻምበል መሰረት አለሙ ስለተመሰረተው የአማራ ፋኖ ብሔራዊ ኃይል እንዲሁም ደግሞ መሰል አስተያየቶች ካሉ እንቀበል።

ማህበረሰቡ ያለ በውጭ ያለ ወገናችን እንኳን ደስ አለ ለማለት እፈልጋለሁ። ሁናሉም በጉጉት ጠብቆ የነበረ የአማራን አንድነት ዛሬ እስራቱን በመስዋዕቱና አንገቶን ቀና በማድረጉ ሁላችንም ደስ ብሎናል። ስለዚህ እራቶቻችን የተበተኑ ናቸው ምንም የተደራጀ ሀይል የላቸውም እያሉ

አንገታቸውን ደፍተዋል። ወገኖቻችን ደግሞ አንገታቸውን ቀና እንዲያደርጉ ተደርጓል። ይህ ደግሞ ትልቅ የምስራቸው ወገኖቻችን፣ በሀገርስትም ሀገሮችም ያሉ ሁል ጊዜ እባካችሁ አንድ ሁኑ፣ እባካችሁ አንድ ድርጅት መስርቱ እየተባለም ሲጠየቅ ነው የነበረ። ይህ ደግሞ ይመኙት የነበረ ሁሉ ተሳኮ ዛሬ አማራ አንድ ቋሚ ድርጅት መስርቷል። ድርጅቱ ቋሚ ድርጅት ነው። ይሄ ቋሚ ድርጅት በመመስረት ደግሞ እንኳን ደስ አላችሁ ለማለት እፈልጋለሁ። ስለዚህ ታኛም የበላይ ጠባቂ አርበኞች ምክሎች በተቻለ በተን ይሄ አንድነትን ብንመሰረት ብዙ

ቀርብ እናመሰግናለን። አድማሽ ተመለካቾች፣ ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር